በእዛብህ እና ሰብለውን ልጋጋ ቁጭ በይልሽ። ምንድን ነው ለዚህ ክንፉ የተመታ ቁራ የመሰልከው? እኮ ያልፋል። ትንሽ ታገስ ያልኩህ እኮ ለዚህ ነበር። ቅድስት፣ አንቺ ብልህ እና አስተዋይ ሴት ነሽ። አንቺ ያልሽኝ ነገር ሁሉም ነው የደረሰው። አንቺን የሚያገባው ደግሞ በጣም ጥርጥር የለውም። ዛሬ ደግሞ ብሩክ ያሰበው ተሳክቶለታል። በጣም ደስ በሚል ሁኔታ ያሰበው ያለመው ነገር በብዙ ውጣ ውረድም ውስጥ ቢሆንም እንኳ እንግዲህ መጨረሻው ላይ ዘጠና ፐርሰንቱ ተሳክቶለታል። ያቀረው አስር ፐርሰንቱ ነው። ይችን አስር ፐርሰንቷንም ተሳክቶለት ልጁን ይዞ ይወጣ ይሆን? ቦታውና እንትኑን ቤቱንና መኪናውን ለመሸጥ ዛሬ የመቀጨረሻ ቀጠሮውን ይዞ ወደ የሚሸጥበት እና የሚጋዙበት ቦታ እየሄደ ነው። ሽጦ ተመልሶ በሰላም እውነት ማሌት የጠነሰሰችው ይሄኛው ሌላኛው ሴራ ሳያሰናክለው ጨርሶ ተሳክቶለት በአጭር ጊዜ ልጁን ይዞ አሳክሞ ተመልሶ ሞገስንም ይቅርታ ብሎ ይክሰው ይሆን ወይስ ደግሞ መልሶ አሁንም ሌላ ውጣ ውረድ ይገጥመ ይሆን? እናንተ ምን ታስባላችሁ? አብረን ሪያክት እያደረግን ከምሳሌ ድራማ እንትን ጋር እንቆያለን ማለት ነው። ሰላም ውድን የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ቪዲዮን ላይክ ማድረጋችሁን አትርሱ ላይክ አድርጋችሁ እስከ መጨረሻ በማየት ሀሳብ አስተያየታችሁን አስቀምጡልኝ ማለት ነው። ሁሌም ወዳችሁ ፈቅዳችሁ ስለምታከታተሉኝ አመሰግናለሁ። እንግዲህ ሰብስክራይብም እያደረጋችሁ ሂዱ። ብዙዎቻችሁ ሰብስክራይብ እያደረጋችሁ አይደለም። ቪዲዮ ስትጀምሩት ላይክ ሰብስክራይብ ማድረግ አትርሱ። ምንም የሚከፈልበት ነገር የለም። ለኔ ግን ብርታት፣ አይዞሽ ማለት ነው እና ማለት ነው እንግዲህ በዛሬው ክፍል እንዳያችሁት እንግዲህ በዛሬው ይዘን የመጣንላችሁ ያው እንግዲህ ብሩክ ሞገስን አሳልፎ ሰጥቶታል። ምክንያቱም ምንም አማራጭ ስለሌለው ለዝና አሳልፎ ሰቶታል ማለት ነው። ሞገስም እንግዲህ አልሞት ባይ ተጋዳይ እንግዲህ እኔ ሕይወቴ ሳይጠፋ ከኔ ላይ ሉላን ልትወስደት አትችልም ብሎ ቢታገልም ዝና ከባድና ኃይለኛ ሰው ስለሆነ እንግዲህ በቴስታ መቶ ጥሎት ልጁን ሚስቱን ይዞ ሄዷል ማለት ነው። ሉላንም ይዞ ከሄደ በኋላ እንግዲህ በቀበቶ በተለያየ ነገር ገርፏት ድብድቧታል ግን እሷ ለምን በአንድ ፊት አትገለኝም ብትገለኝ እኮ እረፍት ነበር እያለችው ነበረ እሱም እንግዲህ ቆይ ከኔ ምን አተሽ ነው ሌላ ወንድ የምትመኙ በሀብት ነው ሀብታም ነኝ በቤት ነው ሶስተኛ ፍሎር ላይ ነው እያስቀመጥኩሽ ቤት ውስጥ ምን ጎሎብሽ ነው በቁንጅናም ቢሆን ቆንጆ ነኝ በወንዳ ወንድ የምትይ ወንዳ ወንድ ጎበዝ ሸበላ ጀግና ወንድ ነኝ እያለ ራሱን ሲኮፍስ ነበረ። እሷ ግን ለእኔ ጀግና ወንድ ማለት እንደዚህ አይደለም፣ ከራሱ በላይ ለሰዎች የሚጨነቅ ለሰዎች የሚያስብ እንጂ በጉልበቱና በጉልበቱ ብቻ የሚያስብ ሰው ለእኔ እሱ ጀግና ሰው አይደለም እያለችው ነበረ። ዝናም እንግዲህ ተናደው ዝም በይ ዝም በይ ገና አስሬ ትገረፊ አለሽ እያላት ነበረ። ብዙ ማስፈራራቶችን ብዙ ቃላቶችን እያደረገባት ነበር ማለት ነው። ያው አንዳንዴ ለምንድን ነው ያልወደድሽኝ? ብሎ ጥያቄውን ይጠይቃታል። ግን ደግሞ ለጥያቄው እሷ የሆነ መልስ ሰጠው፣ የእሷን መልስ መቀበል አይፈልግም። ምክንያቱም እሱ በራሱ ሀሳብና በራሱ እንትን ብቻ መንቀሳቀስ የሚፈልግ ሰው ስለሆነ ድክመት እንዳለበት ይገባዋል። ግን ደግሞ ያን ድክመቱን አስተካክሎ ለእሷ ለፍቅር ለዝቅ ብሎ መታዘዝን አይፈልግም። እሱ በጉልበቱ ነው የሚያስበው። አንዳንድ ሰው በጭንቅላቱ ሳይሆን በጉልበቱ ነው የሚያስበው እና በጉልበቱ ስለሆነ የሚያሰበው በዛ ልክ ነው እሱ ማሰብ የሚፈልገው። ምን አላት? ሉላን እባክሽ ተይ፣ ዛሬ ገንዘብ ካለሽ ንብረት ካለሽ ሁሉ ነገርሽ ማድረግ የምትችው ገንዘብ ሲኖርሽ ነው አለት ማለት ነው እና ገንዘብ በሞገስ ው ድህነት እንትኖር ቆልሻል ሲላት፣ ድህነቱ አዲሱ አይደለም ኦኬ፣ እና ከቤተሰብ የወረሰው ነው እያልሽ ነው አለት እና እሱ ገንዘብ ባይኖረውም ንጹህ ፍቅር ንጹህ ልብ አለው እና በቃ አዛኝ ልባለሁ ስትለው፣ በይ አፍችን ዚግ ነው ያለው ማለት ነው። ምክንያቱም መስማት አይፈልግም እንደዚ ያሉ ነገሮች እና እንግዲህ፣ ከዛ በኋላ ያው ጎትቶ ወደ ቤቱ ይዟት ገብቷል። በይ አርፈሽ ተቀመጪ። ካሁን በኋላ በሩ ተዘግቶባታል፣ ቤትም ነገር መውጣት አትችልም ማለት ነው። እንግዲህ ያው ደህና ነው ማለት ያው ህይወቷን አላጠፋትም እውነት ለመናገር እስካሁን ሕይወቷን አላጠፋትም። ለምን ወንድ ከሆንች በዚህ ዘለሽ እንደውም መሬት ራስሽን አታጠፊም እያላት ነበረ። እኔማ ኃጢያት ባይሆንብኝ ኖሮ ኃጢያት ባይሆን ኖሮ እስካሁን አንተ ሳት ላይ ነበር ራሴን ማደርገው ነው ያለችው በአንድ ሂዱ አየሁ እያለ ቀጤም ይቀጣጠባታል ማለት ነው። አስባችሁታል። እንግዲህ ሉላም አይ የምድር አዳር መቼም ያው ትልቅ መከራ ነው እና መልሼ ሌላኛው ቤቴንም በመከራ ማድረግ አልፈልግም። ስለዚህ ከቻልካን ተጨግደለኝ፣ ካልሆነ ደግሞ ፈጣሪ እስከሚወስድ ድረስ ጠብቃለሁ እንጂ ራሴን ከዚህ ሊያወሩሪ መሞት አልፈልግም ነው ያለችው። ማለት ነው እንግዲህ ዝና ያው ለጉራ ምንም እንትን ደሞ አለቃቸውም አልፋታቸውም ቀብራቸው ላይ ነው ምናምን እያለ ብዙ ነገር እየዛተ ነው በነሞገስና ብሩክ። እሷም እንግዲህ ታዋቸው እነሱን እያለች ነው። ባህ ጭራሽ ታስተባቢ ነው እንድያላት እየተናደደ ነበረ። ሌላው እንግዲህ ብሩክ ያው እንዳልኳችሁ ተሳክቶለታል እግዱ ተነስቶ ገዥም አግኝቶ እንግዲህ ቦታውና መኪናውን ሊሸጥ ቤትና መኪናውን ሊሸጥ ዛሬ የመጨረሻ ቀጠሮ ሚስቱን ቅድስትንና ልጁን ምሳሌን ቻው ብሏቸው ቅፍ አድርጎ ደስ ብሎት ሂዷል። በሌላ በኩል እየከፋው ነው። የሚከፋው ደግሞ በሞገስ ጉዳይ ነው። ያው እሱ ምንም አማራዊ ስለሌለው ከዚያ ውጭ ሌላ ነገር ማድረግ ስለማይችል ነው ያደረገው ነገር ግን ሞገስ ደግሞ በጣም ተቀይሞታል። ያው ግን ይቅርታ እንደሚለው ማለት ይቅርታ እንደሚያደርግለት አንጠራጠርም። ሞገስ ያው ማለት ከሱ በላይ እኮ ያስብለታል። ግን ደግሞ አንዳንድ ነገሮች ሲመጡ ያው ከባድ ናቸው አይደለ? ሉላን እንደዛ እያለችው አሳልፎ መስጠት ለሱ በጣም ስለከበደው በዛ ምክንያት ነበረ ዙሪያውን ሞገስም ያው ይሄ እንትን እያለ ነው ወዲያው በትኩሱ እንደተናደደ በአይኔዳ ላይ ጥፋልኝ ምናምን ብሎ ነበረ። ግን አሁን እየተረጋጋ ነው እንግዲህ መጠጥ ቤት መጠጥም እየጠጣ ነበረ። እንግዲህ ዲያጣ ደውላለት ትሄዳለች። ዲያጣ ለምን ታደርጋለ ስትለው እና ታዲያኔ መወዳት ልጅ ግድላት እስካሁን ሞታ ሊሆን ይችላል። እኔ ደርስላታለን፣ አይዞ እያለች ነበረ ዲያጣና ለእሱ ደርሳ ነው የምንሄደው እያለ በቃ በጣም ውስጡ ዲፕሬሽን ውስጥ ነው የገባው። ማለት ይገላታል ብሎ በጣም ስለፈራ ማለት ነው። ዲያጣ ደግሞ እኔ በዚህ መካከል መፍረድም መወሰንም አልችልም፣ ግን ደግሞ ባክተው ወይም ከጭንቀቱ ውጡ እያለች ነበረ እና እንግዲህ ብሩክ ገዥ እንዲያገኝና እንደ ተሳካለትም ነግራው በቃ የተሳካለት ማለት ነው። ይሁን እንኳን ተሳካለት፣ ለዚህ ብሩ አድል አሳልፎ የሰጠኝ እያለ ነበረ። ባክ እንግዲህ የሆነ ነገር አታለቃቅስ እያለችው ነበር ዲያጣ። ያው ሉላ እንግዲህ ያለችበት ሁኔታ እስካሁን ደህና ነው። ያው በእርግጥ በጣም ትንሽ ነገሮች ስሬስ ሆኖባታል ማለት በጣም ቁጥጥሩ ጠብቋል ከበፊቱ ከቤት መውጣት ባይፈቀድላትም ያው በተወሰነ ጊዜ ያው በሩ እንኳ ከፍት ነበር አሁን ግን በሩ ተከፍቷል አየር መቀበል የምትችለው በኮሊደር ወይም በለኮና በእንትን ላይ ወታ ብቻ ነው እንጂ ከዛ ውጭ ምንም ነገር አይነት አየር እራሱ ማየት አትችልም እና አሁን ላይ ትንሽ ከበድ ብሏል ግን ያው ብቻ ያው ነው ሌላው ደግሞ እንግዲህ ማለት በቃ አንተን ለመጠንሰስ አታርፍም። አሁንም ደግሞ በገዢ ያስመስለች ሰው ልከች። ለምን አታራዝምበትም ቀጠሮውን? እሱ ከሸጠ እኮ ቤቱን ተሸጠ፣ ልጁ ታከመች፣ ሚስት ያገባለ። ዘውሚያችን ቅድስትን እያለቻት ነበረ። ተንኮላቸው ይሳካላቸው ይሆን? እነሱ ስዊስ ብሩክ ያሸንፍ ይሆን? እሱን በቀጣይ ክፍል ይዘን እንመጣለን። እስከዛ ድረስ ላይክ እያረጋችሁ ጠብቁን።